አለ እና በቃ ሁለቱን አንድ ላይ ለማስኬድ ያላደረግኩት ነገር የለም። ያላደረግኩት፣ ያልሞከርኩት፣ ያልወጣሁት፣ ያልወረድኩት፣ ያልተጨነኩት፣ ያለቀስኩበት ሁላ ጊዜ አለ። ምክንያቱም ከልጅነት ጀምሮ ስኖርለት የነበረ ሕይወት አለ። በቃ ኦልሬዲ አንድ ሰው ሕይወት አለኝ ብሎ የጀመረው አይነት ፊውቸር ላይ ምኖረው ሕይወት ነበረኝ እስልምናን ከመቀበሌ በፊት ማለት ነው። እና ምርጫን የቀረበልኝ ወይ እስልምናን ትመርጣለህ ወይ ህይወትህን ትመርጣለህ ተብዬ ማለት ነው። ህይወቴንና እስልምናን አንድ ላይ ማስኬድ አልቻልኩም። በቃ ህይወቴን መተው አለብኝ፣ ነገ ላይ የምኖረውን ማለት ነው። በጣም ይከብዳል። እስልምናን ስመርጥ ህይወትን ከአዲስ ነው የጀመርኳት፣ ከአዲስ ማለት ነው። ከአዲስ ሲባል እያንዳንዱ በህይወት ያለኝን ነገር አጥቻለሁ፣ እያንዳንዱን ማለት ነው። ግን መጨረሻ ላይ እስልምናን ለመቀበል ስወስን የገባኝ ነገር አንድ ነገር ነው። ከሁሉም ነገር አላህ ይበልጣል። ምንም ነገር ከሚኖረኝ ምንም ነገር ሳይኖረኝ አላህ ብቻ አይኖረኝ። አላህን ስለፈለግኩ የተፈጠርኩበት ምክንያት ስለገባኝ ለተፈጠርኩበት ምክንያት መኖር እንዳለብኝ ስላመንኩኝ ሁሉንም ነገር ትቼ አላህን ተቀበልኩ። አላህን መገዛት ጀመርኩ። እና አላህን መገዛት ከጀመርኩበት ጊዜ ጀምሮ ደግሞ በጣም ብዙ ፈተኖችን እኔ ላይ ደርሰዋል። በጣም ማለት ነው ይሄ መዞለሙ መሰደቡ ምናምን በጣም ትንሽ ነገር ነው። በጣም በጣም ትንሽ ነገር እንኳ እኔ በሰው ዘንድ መሰደቡ ይቅርና ኢን ሚሊየንስ በሆኑ ህዝቦች መሀል ስለ እኔ ሮንግ የሆነ አመለካከት ኖሮ ያንን ነገር አምኖ ቁጭ ብሎ ያንን ነገር እየሰበኩ ይላሉ ስለማ ስለእኔ እዚሁ ሙስሊምም ሆነው በቃ ብዙ ስለኔ እኔ በጣም መጥፎ ነገር እኔ መጥተው የሚናገሩ የሚሰድቡ እንዲህ ግሩፕ ሰርተው ራሱ ይሄ እኮ እንደዚህ አይነት ነው እያሉ ያንን ስም አጽድቀውልኝ በቃ ለሌላ ሰው የሚሰብኩ ሰዎች አሉ። ይህ ትንሹ ነገር ነው፣ እኔ የማያስጨንቀኝ ማለት ነው። ስለ ትልቁ ነገር ነው እየነገርኳቸው ያለሁት። ህይወት ትቼን የመጣሁት ወደ እስልምና ህይወት የሚኖር ህይወት የለፈውለት ህይወት እኮ አመረልኝ ጥሩ አድርጌን የተከልኩት እያበበልኝ ነው ፍሬ እያፈራ ነው። በቃ ካሁን በኋላ እግሬን ዘርግቼ ነው የምኖርለት ብዬ ያሰብኩትን ኒወትቼ ነው ወደ ስልምና የመጣሁት። ማለት አንድ ሰው ሲስልም በጣም ዋጋ አለው። በጣም አዲስ ስልምና ለመቀበል ለወራቶች ወገቧ እስኪቆረጥ ድረስ አስተማሪዎችም ወገባቸው እስኪቆረጥ ድረስ ሲያስተምሯት ነበር ለመወሰን ምን ያህል ተቸግራ እንደነበረ በደምኖት እዚ የሚለኝ። ከሰለመች በኋላ ዋላሂ የሆነ ሀቅ ነው የምነግራችሁ። አዲስ ከሰለመች በኋላ በቀርበትን የነበርኩ አጠገባ የነበርኩ በቀን በቀን እየደወልኩ ምን ያህል ከባድ ጊዜዎችን አሳልፋ እዚህ እንደደረሰች እኔን ማቅ። ምን አይነት በጣም የሚያስጠላ በሴትነቷ እየተመጣባት፣ በሴትነቷ ማለት ነው ሴት ስለሆነች ብቻ ፐርሰናል ባላት ህይወት እየተመጣባት በህይወቷ ማለት ነው። ግን ያን ትልቁን ህይወቷ አንተታ አላህን መረጠች። ምን ያህል አስቸጋሪ እንደነበረ እናውቃለን። ብቻ የኔም በነገራችሁ እውነት በጣም ነው የሚያሳዝነው። በጣም ማለት ነው። እኔ ወደ ስድስት ዓመት ምናምን አብሬያት አገባታሉ ብዬ ያሰብኳት የኔ የምላት ፍቅረኝን ትቻት ነው እስልምናን የተቀበልኩት። ለእስልምና ብቻ ማለት ነው፣ ሌላ ምንም ነገር ሳይኖር ቤተሰብ አለ ልምድ አለ ስንት ነገር አለ በዚህ መሀል ውስጥ ነው እስልምናን የተቀበልኩት እና ይገባችኋል የእስልምና ዋጋው ማለት ስንት ነው ኪሎ አለው ርዝመት አለው ጥልቀት አለው ማለት ስንት ነው እስልምና ማለት ያ ነገር ይገባናል እኔ አሁን እኔ እንጃ ማለት አንዳንዴ ከቲክቶክ በቃ ለመጥፋት በቃ ወስኜ ስጠፋ አንዳንድ ልጆች ይመጣሉ ለምን ለነሱ ለእነሱ ብለህ ለምን ምናምን በጣም ነው የማዝነው በጣም እስልምናን የማይመጥን ነገር እያደረግን እስልምናን በቃ ዋጋውን ለምናሳንስ ሰዎች እንዴ እስልምና እንደዚህ ነው ሻሃዳ በክፍያ ነው ተባልን እኮ ይሄ አያሳፍርም ሴቶቹን በውስጥ እየጀነጀነ እኮ ነው ጃቢር የሚያሰልሞ፣ ተባለ እዚህ ላይ ነው የደረስ ነው፣ ስለ እስልምና ማለት ነው። ግን ይሄ አይደለም። አልገባችሁም? ሰው ምን ያህል ተጨንቆ ምን ያህል ትልቅ ዋጋ ከፍሎ እንደሚሰልም። ምስትዋቸው የሚሰልሙ ልጆችን ሂዱና እንዴት ሰለምሽ ውሳኔው እንዴት ነበረ በሏቸው። የታመሙ አብረናቸው ቁጭ ብለን ያለቀስን፣ እንዴት እናደርግ እንዴት እንሁን እንዴት የተጨነቅን በጣም ብዙ ሰዎች አለ። ስለማን ነገራችሁ? ቀላል አይመስላችሁ፣ እንዲመተው ሻሃዳ በቃ ለመያዙ ስኛሉ እንደሚባለው ይህ ቀላል እንዳይመስላችሁ። ማለቱን ብቻ አይደለም ያሉት፣ ያችን ነገር ለማለት ከስንት ነገር ጋር ተገዳድረዋል። ስንት ሌሊቶችን እንቅልፍ አጥተዋል። በህይወታቸው በጣም ትልልቅ ዋጋ አሉ አሏቸው ብሎ የሚያስቡ ነገሮችን ትተው ነው የመጡት። ያንን ነገር ማለት ተረሳ። እና ማለት ስለ እስልምና ያለውን ዋጋ በፍጹም አትርሱት፣ ወላሂ መቼም አትርሱት። ገባችኋ መቼም ማለት ነው። እና አንድ መረሳት የሌለበት ነገር እኔ አይ ቲንክ ያን ያህል አነጻጻሪ ሆኝ አይደለም፣ ግን ያው ላይቭ ከፍታለሁ ቢያስ ምናምን ነገር ማለት ነው። ገባችኋ አይደለም? ላይቭ ስከፍት ቲክቶክ ላይ ባለኝ ነገር እኔ ብቻዬን አይደለም የምንቀሳቀሰው። ይህ ሃይማኖት ይህ ነገር ላይ ባንነካካ ሳልነካካ በፊት ትዝ ይለኛል። ሃይማኖት ሳይኖረን ከና አዲስ ጋር እንሰበሰባለን። እንደፈለግ ከሆን ነበረ። ስፈልግ ዘፈን ሰማለው፣ ስፈልግ የሆኑ ልጆች ገጄ የፈለግኩትን አይነት ወር ያወራለሁ። ምክንያቱም ራሴን ይዤ ነው እየርኩ ያለሁት። ግን እኔ ሙስሊም ሳልሰልም በፊት ኢቭን ማለት ነው ሳልሰልም በፊት ራሱ ሳልሰልም በፊት ከሙስሊሞች ጋር የተወሰነ ተግባብቼ የተወሰኑ የሚያውቁኝ ልጆች አሉ። ለእነሱ ብዬ ራሱ የእነሱ ሞራል የማይነካ ነገር አላደርግም ነበር። በተአምር ቤቴን ከፍቼ ዘፈን አልሰማም ነበር። በተአምር እቤቴን ከፍቼ መዝሙር አልሰማም ነበር። በተአምር ማለት ነው። ምክንያቱም ላይክ በቃ ጃቢር የሚባለው ልጅ ይወዳሉ፣ እኔ ያለሁበት ቦታ መሆን ይወዳሉ። ስለዚህ እኔ አረብሻቸው የማይሆን መጥፎ ቤት ገብቼ እኔ አብሬያቸው ጎትቻቸው ይዣቸው አልገባም በፍጹም አድርጊ ሊሆን ይችላል፣ ግን ያንን ነገር አድርጌ ተው ስባል ተዋል በፍጹም ማለት ነው። እና ምንድን ነው ማለት ለእስልምና ያለን ዋጋ የት ነው የሄደው? የሆኑ ልጆች ተሳደቡኝ ተናገሩኝ ብሎ እነሱን ለማናደድ ከአላህ ጋር መገዳደር፣ አስቡት ከአላህ ጋር ማለት ነው። የሆኑ ሰደቡኝ የሆኑ ሰዎች ሰደቡኝ ተናገሩኝ ብሎ አላህን ለመተው መወሰን የት አባቱ በቃ አላህን ባላመልኮስ? ማለት ቀጥታ ወደ ኩፍር መግባት ማለት ምንድን ነው። እስልምና ገብቶናል ሲጀመር? ማለት ስለ ሞትና ስለ ሕይወት እኮ ነው የተሰበሰብነው። ሜይቢ አንዳንድ ሰዎች ለፖለቲካ ሊሆን ይችላል የተቀመጡት፣ እኛ ግን እንደዚህ አይደለም። ላይክ ጎራችንን እንለይ በደም በደም ጎራችንን እንለይ። እኔ ኡስታዝ ወሂድ ሜይ ቢ የምታውቁ ሰዎች ይህንን ሪከርድ ላኩለት ይ ሀቅ ነው የምነግራችሁ። ሰለምኩኝ ከዛ ኡስታዝ ወሂድ ጋር ደወልኩለት፣ ከቲክቶክ ልጥፋ ወይ ማለት አንተ ታቃለ ስለን የተሻለ አንደኛ ሰለምቴ ነው፣ ሁለተኛ ነገር በጣም ብዙ ነገሮችን ያስተማረኝ እሱ ነው። ዛሬ እንዲህ ለመድረሴ ትልቁን ዋጋ የከፈለ ነው ትልቁን ማለት ነው ዋጋ ከፍሏል። እዚህ መጥቶ ተናግሮ እንደሚሄዱ እንዳይምሰላችሁ። ህይወት አለው፣ ልጆች አሉት፣ ፕላስ የራሱ የሆነ ሌላ ደግሞ የሚሰራው ነገር አለ። ከዛ ነገር ውስጥ አንጠፋትፎ እንዴት እየታገለ እንደሚመጣ ኔ ነኝ የማቀው። ፕላስ ደግሞ አሉ ልጆች። እኔ እንኳን በሱ ደረጃ እኔ አሁን ሰው ማውራት ደክሞኛል፣ ወላሂ ቴሌግራም ላይ ይመጡና ይደውላሉ። የሚያወሩት ወሬ ወይ ድክምን ያለኝ በቃ ሰው ማውራት በስቶብኝ ሰለቸኝ። እኔ እንኳን ማለት ነው ቲክቶክ ላይ መጥተው ይጽፋሉ። ፐርሰናል ህይወት ያለ የሆነ ድክም አለኝ ስልችት ማለት ነው። ውስታዙ ሄድ እንዴት ሊሆን ነው አልኩኝ። ምክንያቱም ውስታዙ ሄድ የሆነ ነገር ካየ ራሱ ሊመክረኝ እና ስቲ ይለኝና ረጅም ሰዓት ያወራኛል እንደ ወንድም ማለት ነው። እና ይሄ ለእኔ ብቻ ነው ብዬ አላስብም፣ ለሁሉም ሰው ነው። እነዚህን ሁሉ ነገሮች አስቡትና ምን አይነት በምን አይነት ሁኔታ ውስጥ ሊያስተምር እንደሚመጣ እንደገና ደግሞ ዝም ብላችሁ አይደለም የምታስተምሩት፣ ማጥናት አለባችሁ፣ ማንበብ አለባችሁ፣ መረጃ መፈለግ አለባችሁ። እሱ ይህን ነገር የሚዘጋጅለት ሲሆን የሚያዘጋጅ ሰው እና አስቡት። እና ሄድኩኝ ከዛ እንደዚህ እንደዚህ ከቲክቶክ ልጥፋ ወይስ ምናም ስለው አይ አንተ እንደዚህ እንደዚህ የሚገቡ ነገሮች ስላሉ በዛ በኩል አታሰጋኝም፣ ስለዚህ ሂድ ነው ያለኝ። አልሐምዱሊላ ያን ያህል መጥፎ ነገር ደርሶብኝ አጋጥሞኝ አያውቅም። ግን ጥፋቶችን አትፍቼ አውቃለሁ። እኔ ጥፋት አትፍቼ አዲስ መጣ እንደ አንተ እንዲህ ለምን የሆነ ቀን የሆነ የሆነ እንዴት ነው ልትገለኝም አይነት ነገር አድርጓት ነበረ። የሆነ ጥፋት ማለት አትፍቼ ማለት ነው። እንዴት እንደዚህ አይነት ነገር ታደርጋለህ ከአንተ አልጠብቅም ብላ እውነትሽ ነው ይቅርታ ብያት ነው የተመለስኩት። ይኸው ፊት ለፊት ነው የምነግራችሁ። በተአምር በተአምር ዲን የሚነካ ነገር ግን ማድረጉ ትክክል አይደለም። አብሶ ከሰዎች ጋር ልህ ተጋብቶ ማለት ነው። በቃ የሆነ ሰው መጥቶ እረፉ ሲላችሁ፣ አብሶ በቃ የተሻለ እይታ አለው ብላችሁ የምታስቡት ሰው አረፉ ሲላችሁ፣ በቃ ማረፍ ነው። ወይ የማታርፉ ከሆነ ደግሞ አትስማሙ በቃ አይ እኔ አላደርግም እንደዛ እንዳልገኝ። ምክንያቱም እኔ እንዲህ ተመችቶኛል ብላችሁ ማድረግ ማለት የሆነ አካሄዳችሁ መለየት የሆነ እኔ አሁን አንዳንድ ጊዜ እዚህ ምን ተፈጥሯል? በቃ የሆኑ ሰዎች ይሰልሙና የምናጨናንቃችሁ የምናስገድዳችሁ ነው ነው ገደል መግባት ትችላላችሁ ማንም የሚያጨናንቃችሁ የለም እኛ እየተባለን ያለነው ጃቢር ዛሬ የሚያደርገው ነገር እስልምናን ነው የሚወክለው ገባችኋል ያለሁት እስልምናንም ጭምር ይዤ ነው እየተራመድኩ ያለሁት ሶ እኔ ብቻ አይደለም ጃቢር እኮ እንዲያደረገ ያደረገ አይደለም የሚባለው በቃ ሙስሊሞች እኮ እንዲ ናቸው ነው የሚባለው ምንም ያላጠፋው ለዲኑ የሚለፋው ጠንካራ የሆነው ጀማ፣ ለምንድን ነው በእኔ ምክንያት የሚሰደበው? ለምንድን ነው በእኔ የተነሳ የሚወቀጠው? ለምንድን ነው በእኔ የተነሳ አንጀቱ እርር ምርር የሚለው ማለት ነው ይ ለምን እና ይህንን ነገር እንለይ ነው የምለው እኔ አያት አይ ቲንክ